በአንድ ወቅት አንድ ገበሬ አህያው ጉድጓድ ውስጥ ትገባበታለች። ጉድጓዱ ሩቅ ከመሆኑ የተነሳ አህያዋ ለመውጣት በእጅጉ ተቸገረች። በጣም መጮህ ጀመረች። ባለቤቱም እሷን ለማውጣት ብርቱ ሙከራ አደረገ፣ አልተሳካለትም። አህያዋ አርጅታለችና እዚያው ጉድጓድ ውስጥ ሊቀብራት ታሰበ። ጎረቤቶችንም ጠራና ጉድጓዱን በአፈር መሙላት ጀመረ። አህያዋ ይህንን ስትመለከት እየቀበላት መሆኑን ተረዳችና እጅጉን አዘነች። ይሁን እንጂ አፈር በተደፋበት ቁጥር አህያዋ አንድ ነገር ታደርግ ነበር። አፈሩን እያራገፈች ከአፈሩ ውስጥ ብቅ ትል ነበር። በተደጋጋሚ በተደፋው አፈር ላይ መቆም ትጀምራለች። በሂደት በአፈሩ ላይ በቆመች ቁጥር ከነበረችበት ጉድጓድ ከፍ እያለች፣ በመጨረሻም ከጉድጓዱ ውስጥ ሙሉ በሙሉ መውጣት ቻለች። በሚገርም ሁኔታ አህያዋን ሊቀብሯት የሞከሩት ሰዎች ሁሉ በአህያዋ አወጣጥ በእጅጉ ተደነቁ። የአህያዋ ታሪክ ሁላችንንም ይመለከተናል የሚጫንብን አፈር በየጊዜው የሚያጋጥሙንና ዝም ብለናቸው በመጨረሻ ሊቀብሩን የሚችሉ ችግሮች ወይም መሰናክሎች ናቸው አፈሩን የሚጭኑ ሰዎች በዙሪያችን ያሉ ሰዎች ነገሮች በህይወታችን ላይ ተጽዕኖ የሚፈጥሩብን አዳዲስ ለውጦች እንዲሁም የራሳችን አፍራሽ ስሜቶች ሊሆኑ ይችላሉ ጉድጓዱ ደግሞ አሁን ያለንበት ግራ የተጋባንበት ተስፋ ቢስ የሆነበት መላ ያጣንበት ህይወት ወይም ገጠመኝ ሊሆን ይችላል በእርግጥም እኛ ሰዎች በጤናችን በኢኮኖሚ ህይወታችን፣ በትዳርና ፍቅር ህይወታችን በተለያየ አጋጣሚ ልክ እንደ አህያዋ ጉድጓድ ውስጥ የመግባት እድላችን ቀላል የሚባል አይደለም። ይሁን እንጂ ጠንካሮች እንደ ጠንካራዋ አህያ ከገቡበት ጉድጓድ ውስጥ መውጣት ሲችሉ፣ አንዳንዶቹ በዚያው ተቀብረው ቀርተዋል። በህይወታችን ውስጥ ያለው አማራጭ ወደ ላይ መውጣት አሊያም ደግሞ ወደ ታች ወርዶ ከጥልቅ ጉድጓድ ውስጥ ተቀብሮ መቅረት ብቻ ነው። እንደ ልክ እንደ አህያዋ የሚጫንባትን አፈር እየረገጠች ወደ ላይ ከፍ እንዳለችው ሁሉ እኛም በየጊዜው የሚያጋጥሙንን ችግሮች እንደ ድጋፍ እየተጠቀምን በጥንካሬ ወደ ላይ መነሳት ያስፈልገናል። ከጥልቅ ጉድጓድ ውስጥ ለመውጣት የምንችለው ለመውጣት የምናደርገውን ጥረት ባለማቆም ብቻ ነው። ምንጊዜም በጠንካራ ውስጣዊ ቁርጠኝነትና እምነት ችግሮችን እንደ መወጣጫ ደረጃ በመጠቀም ከታች ወደ ላይ እንጓዝ። እያንዳንዱን ችግር እንደ መሰላል ከተጠቀምክበት ከስኬት ጫፍ ትደርሳለህ። መልእክቱን አስተማሪ ሁኖ ካገኛችሁት ለሌሎችም አድርሷቸው ይማሩበት ዘንድ። ቪዲዮ ላይክ ሸር ማድረግ እንዳትረሱ። ቻናሉንም ሰብስክራይብ በማድረግ ቤተሰብ ሁኑ።